እንደተወለደ በሰባተኛው ቀን ሆስፒታል ገብቶ ነበር። ለአንድ አመት በኦክሲጅን ነበር፣ የሳንባ ምች ተብሎ ይዤው መጣ። ሁዝ ጸለይ ክለት ወደ ሁኑን በሳምንቱ ለምስክርነት ትመጫለሽ አልኩኝ። መጣሁ፣ በሳምንቱ ተፈወሰ ተፈወሰ። ሁለት ሆስፒታል ወሰድኩት። ነፃ ነው አራሳ፣ ከምሽቱ በአጥር ላይ ዘለው ገብተው እያወጡ እየገደሉ ነው። አንን ዘይት በሩ ላይ ረጨሁት። በሩ ሲያንኳኩ በመስኮት ሲመጡ አሁንም መስኮት ላይ ረጨሁት። በቃ እዚህ ቤት ውስጥ ሰው የለበትም። በበር ላይ ዘለው እንደገቡ ዘለው ወጡ። ለጊዜው ወዳኪም ቤት ሄድኩ። ሲሄድ የማህጸን ኢንፌክሽን ነው፣ የማህጸን ኢንፌክሽን አይደለም። እኔ

መጀመሪያ ላይ የሆነልኝ ይሄ እንደተወለደ በሰባተኛው ቀን ሆስፒታል ገብቶ ነበር። ከዛ ሆስፒታል ለአንድ አመት በኦክሲጅን ነበረ። የሳምባ ምቺ ተብሎ እየተመላለስኩ ለአንድ አመት ከተጠቀመ በኋላ ይዞ መጣ። ሁዝ ጸለይ ክለት ወደውኑን በሳምንቱ ለምስክርነት ትመጫለሽ ያልኩኝ መጣሁ። በሳምንቱ ተፈወሰ። ሁለት ሆስፒታል ወሰድኩት። ነጻ ነው። ሁለት ሆስፒታል አዎ፣ የለበትም ምንድን ነው ምንም ነገር የለውም ተባልኩኝ። ሁለተኛው ምስክርነቴ ደግሞ ድንቅ ነው። እግዚአብሔር አምላክ ድንቅ ነው። እውነተኛ አምላክ ነው። ለታመኑት ለተደገፉት፣ እግዚአብሔር እውነተኛ አምላክ ነው። አሜን። እኔ አቅም ኖሮኝ አይደለም፣ ጸልዬ አይደለም፣ እግዚአብሔር በምረቱ ነው ያኖረን እና በአካባቢያችን በጣም ረብሽ ነበርና ለቅሶ ውለን ከምሽቱ አራት ሰዓት ቤት ባን ወዲያ መብራት አጠፉብን። መብራት ከጠፋ ወዲያ ወንዶችን ይለቅሙ ነበር። እንደ አጋጣሚ ለቅሶ ጎረቤት ስለነበረ ባለቤቴም ነበር ቤትና፣ አራት ሰዓት ከምሽቱ ባጥር ላይ ዘለው ገብተው እሱን ለማውጣት እያወጡ እየገደሉ ነበር። ገቡ። ሲገቡ ሲያንኳኩ ሲያንኳኩ ዝም አለን። ቆጣሪ አጥፍተውብናል በላችን ላይ። ጸጥ አለ። ዝም በሉ አልኩ። ልጁም ትንሿም ይሄም ጸጥ አሉ። ተኙ ባይተኙ። በዛን ሰዓት ግን ሰው ይሞት ነበር የዛን ቀን ያንን ዘይት በሩ ላይ ረጨሁት። በሩ ሲያንኳኩ በመስኮት ሲመጡ አሁንም መስኮት ላይ ረጨሁት ዘይቱን ግን፣ የታመመ ሰው ለዓለም ገና ልጅ ለወንድሙ ሚስት ነበር የወሰድኩት፣ ለእሷ ሰጥቻት ነው የሄድኩት እኔ። እሷ ወደ እኔ ጋር መታ ያን ዘይት ይዛው መጣች እንደገና። እግዚአብሔር ምክንያቱም ብቻ እዩ፣ ተመልሶ እኔ ቤት መጣ ዘይቱ፣ ያ ዘይት እሷም ተፈውሳበት ዘይቱን እንደገና ይዛ መታ እኔ ጋር ረስታው ሄደች። እግዚአብሔር ሲያድር እንዴት እንደሆነ ብቻ ጥበቡ ግሩም ነው። ዘይቱን እየረጨውኝ በቃ ልውጣ አላቸው ሲል፣ አትወጣም ዝም በል አልኩት፣ ከለከልኩት። ሶስት ሰዎች ናቸው የገቡት። ከዛ አንኳኩተው አንኳኩተው፣ በቃ እዚህ ቤት ውስጥ ሰው የለበትም፣ አሌሉያ ብለው ወጥተው እንደዘለሉ፣ ቁልፍ ነው በላይ በበር ላይ ዘለው እንደገቡ ዘለው ወጡ። የዛን ቀን ግን ወደ ስድስት ሰባት ሰው ሞቷል። እኛ ግን ከሞት አመልጠናል። እግዚአብሔር ይመስገን። በጣም አስቸጋሪ ስለነበረ በዛን ሰዓት ወጣን። ከዛ አለም ገና ተከራይተን ገባን። አስፈሪ ነበር በጣም ለልጆቹም ፈራን። ከትምህርት ቤት ማቋረጡ ገባል ገብተን ስራ በር እንዳለ ተዘጋ፣ መኪና ቆመ፣ ሁሉም ሾፌር ነው ሁሉ ነገር ቆመ። ሽንኩርት መግዣ ጠፋ ቤት ውስጥ። ጌታ ምስክሬ ነው ወደዚህ ለመምጣት የትራንስፖርት ተቸገርኩኝ ከአለም ገና እዚህ ለመምጣት እግዚአብሔር መልካም ነው በጣም ሲጨናነቅ ከዚህ ያመለጠህ ጌታ ገንዘብ መስጠት ገንዘብ ምንድን ነው አልኩኝ በቃ ገንዘብ መስጠት ያቅተዋል ወይ ጌታ አያቅተውም ስራ መስጠት አያቅተውም በቃ እግዚአብሔር አለ ትናንት ከሞት ያዳንን ጌታ እንዴት ይሄንን ያቅተዋል ምን አለሽ ሲለኝ ሳይኖረኝ ሙሉ ነው ጌታ ሙሉ ያርገው ቤት ሙሉ ነው ሁሉ ነገር አለ ነው ምለው ምንም ሳይኖረኝ አለኝ ነው ምለው የሚገርም ነው ሮብለት የዛሬ ሳምንት ልመጣ ስነሳ ለሊት እኔም እሷም ህፃኗም ታምና አደረ። ሶስታችንም ስነቃ ጠዋት ልንመጣ ስንነቃ ታምና፣ በቃ እኔ ራሴን አላቅም፣ እንዴት እንደሚያደርገኝ እሷም ወደ ላይ ይላታል፣ ይሄም እንደዛው ለጊዜው ወደ ሐኪም ቤት ሄድኩ። ሲሄድ የማህፀን ኢንፌክሽን አሉ። የማህፀን ኢንፌክሽን አይደለም እኔ ማህፀን ወጥቶም የተፈወስኩበት ቦታ ስላለ መድኃኒቱንም ምኑንም ጥዬ። ለአንተ ደወልኩልህና ጸለይ፣ በኢየሱስ ጌታ ነው። ከዛ ጸጥ አለ፣ ልጅቷም ጸጥ ጸጥ ሲል ወደዚህ መጣ። ልክ በቃ ወደዚህ ስነሳ መከራዎች በዙ። አረ ኖ አይሆንም፣ መከራን እኔ ያሳለፈኝ ጌታ አለ። ትናንትና ጌታ ዛሬም ጌታ ነው። አይቻልም አልኩኝ። ልክ ትራንስፖርት ብር ላክልል፣ ልንሄድ ነው። አንት ጌጋል ነው። እሺ ብሎ ሊልክልን ጭኖት ጭኖ ሙሉ ጭነት ሲኖ ነው እንጨት ነው። ሙሉ ጭነት ጭኖ ወደቀ መኪናው። ወደ እሱን የወደቀው ሙሉ ጭነት ነው፣ ገደል ነው፣ ጫካ ውስጥ ነው። እዚች ጋር ጆሮን ብቻ ነካን ያደረገው መስተዋቱ ላው ላይ ተሰባብሮ የሳምንቱ ገራጅ ነው። አልወጣም ማንም ሰው አልሞተም። ሶስት ሰው ነው ምንም ነገር ሳይሆን በህይወት አለ። ለአንተ የነገር ልኝ ድንቅ ነው። ባለፈው በቃ የእግዚአብሔር እጅ ጣልቃ ትግባ የቤት ኪራይ በጣም ስለከበደኝ ማስተማር ስላልቻልኩኝ ወደ ሀገር ተመልሼ ልገባ ነው ተረጋግቷል ብዬ ነበር። ና የእግዚአብሔር እጅ ጣልቃ ትግባለ በሶስተኛው ቀን ነው እንደዚህ የሆነው። እሱም ተፈወሰ። ምንም አልሆነም። ምንም በቃ ፖሊሶች ምናምን አይተው ሰው ገላችሁ ቀብራችሁ እንጂ እንዴት ነው ከዙ ሰው የሚተርፈው? ከመኪናው አንጻር ማለት ነው። አዎ እስር ቤት ብላስገብ የኔ ጌታ ይሄ ነው። እኔ የማምነው እኔ ትናንት ዛሬም ነገም የሚያድነኝ ዛሬም ነገም ከኔ ጋር ያለው ኢየሱስ ነው። ምስክሬ እኔ ምንም አልሞተብኝም አላቸው። ምንም ሲያጡ ተውት። እና የለገጣፉ ቦታ ደግሞ ተቀይሯል ነገሮች፣ እግዚአብሔር ይመስገን ምን እዛ መሬት ነበረች አንተም ጸልይ ይሄ ልጅዬ፣ የመጣው ጊዜ ጸልይ እግዚአብሔር አዲስ አበባ ላይ ቦታ ይሰጥሻል አልክኝ። እኔ ምንም የለኝም እንዴት ነው ምን እያለ ነው ነብዩ ብዬ ነው እንዳውም የሄድኩት። እስካሁን በአምስት በአምስት ሰው ነበር ያለው የተገበረው። አሁን ግን ስንቄ ባንክ 30% እኛ ቆጥበን 60% እሱ ችሎ ሊሰራ ነው። ኢየሱስ ጌታ አሜን፣ መሬቱን ይስጣችሁ። መስሪያው ተዘጋጅቶላቸዋል። እሱ ብቻ ከላይ ይንጣ እንጂ እሱ ሰሪው እግዚአብሔር ነው። ያ እዚያ የተወሰድኩላት ያልሻት እሴት ተፈወሰች። እምትን ነበር ሚያማት እሷ? ምን እንትን ኩላሊት ነበርና ተፈውሳ ልጅ አትወልድም ተብላ አሁን ወልዳለች።